ኦርቶዶክስ ሳውያን እንኳን ደስ ያላችሁ። አንድ የምሥራች ጀላችሁ መጥቻለሁ። እስቲ እግዚአብሔር ይመስገን እያላችሁ ኮሜንት ላይ ጻፉልኝ። ገድላትን እኔ እቀበላለሁ። ገድላትን የምቀበለው ምን ሲሆን መሰለ? ከክርስቶስ ደም ጋር እኩል ካልሆነ ምን ችግር አለም? ተክለ ሃይማኖት ለወንጌል የከፈሉትን ዋጋ ብቀበል ምን ችግር አለ? እኔ ባልቀበለው ሰማይ ከተቀበለው ምራው ችግሩ፣ አልተቀበለው ጎርጊስ ተገረህ። ምንድን ነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ፣ ተፈጨ ይሏል ምንድነው ጎርጊስ ተሰነጠቀ፣ ተገዘገዘ፣ ለራሱ ነው የተገዘገዘው። ፕሮቴስታንት እምነት ተከታዮች ኦርቶዶክስን ማክበርና መውደድ የምርጫ ጉዳይ ሳይሆን ግዴታችሁ ነው። የሞተውም ለክርስቶስ ብሎ ነው። ግን ለአንተ ጥቅማለሁ። ይቅርታ አድርጉልኝ። ሐዋሳም እንዲህ ብያለሁ ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጎርጊስ ተገረዘ፣ ምንድነው ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ። ሰላም ሰላም፣ ጤና ይስጥልኝ። ወድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ እንደምንስቆያችሁ እኔ አለው እግዚአብሔር ይመስገን ባያላችሁ በሰላም ክርስቶስ ብዛላችሁ። ዛሬም በአዳዲስ መረጃዎች ተመልሼ መጥቻለሁኝ። ትዳችሁ ኦርቶዶክሳውያን ዛሬም ከኦርቶዶክስ ራስ ላይ አንወርድ ያሉት መናፍቃን፣ ሁልጊዜ ስለ ኦርቶዶክስ በያዳራሹ አፋቸውን የሚከፍቱት ዛሬ ደግሞ ከቅዱስ ጊዮርጊስ ላይ ተንስተዋል። እነሱም ዝም ብለው አርፈው ካልተቀመጡ እኛም ከእነሱ ራስ ላይ አንወርድም። ለእንደዚህ ያሉ ሰይጣን ለሰፈረባቸው ግለሰቡ ሰዎች ተረባርበን አፋቸውን ማዘጋት አለብን ብዬ አስባለሁ። ዮናታን እንግዲህ እንደሰማችሁት ዮናታን እያለ ያለው በአጭሩ የቅዱሳን ተጋድሎ አይጠቅምም፣ ለራሱ ነው የተሰነጠቀው፣ ለራሱ ነው የተገዘገዘው እያለ ነው ያለው ማለት ነው። መጽሐፍ ቅዱስ በዚህ ጉዳይ ምን ይላል የሚለውን አብረን የምናይ ይሆናል። እግዚአብሔር የመረጣቸው ደግሞ እንደነ ፓስተር ሶፊ ያሉት ደግሞ ትክክለኛ አስተምሮ ተጠምተው ስለ ቅዱሳን ገድላት እየመሰከሩ ነው ያሉት፣ አብረን የምንሰማ ይሆናል። በተጨማሪ ኢትዮጵያውያን ዶክተሮች አሁን አሁንም ተቃውሞ እያሰሙ ነው። ይህን ቪዲዮ መጨረሻ ላይ የማስደምጣችሁ ይሆናል። ሁላችሁም ይህን ቪዲዮ ከምንጊዜም በላይ ላይክና ሼር ማድረጋችሁ እንዳይረሳ፣ ቅድሚያ ወዳደረግኩት ቪዲዮ ስታችኋለኝ፣ ተከታተሉኝ። ወደ ቪዲዮ እንሄዳለን። ላይክ በማድረግ ጀምሩት። ይህን ቪዲዮ የሞተውም ለክርስቶስ ብሎ ነው። ግን ለአንተም ጥቅም አለው። ይቅርታ አርጉልኝ፣ ሐዋሳም እንዲህ ብያለሁ። ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጎርጊስ ተገረ ምንድን ነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ተፈጨ ይሏል ታዲያ ጊዮርጊስ ይሄን ቃል ስጠቀም ለሀጃው ነው የተገዘገዘው ለእኔ አይደለም። በነገራችን ላይ ወንድማችን ፓስተር ዮናታን ይሄን ግር የሚናገረው ለሁለተኛ ጊዜ ነው። ልብ ካላችሁ ሐዋሳም ይሄን ብዬዋለሁ። አሁንም ደግሞ አለሆነ እያለ የሚገኘውና ይቅርታ አርጉልኝ ሐዋሳም እንዲህ ብያለሁ ወጣት ስለሚበዛ ይሄንን ቃል ልጠቀመው። በመሰረቱ ግን የቅዱስ ጊዮርጊስ መሞት ለእኛ ጥቅም አለው ወይስ የለውም? አለው። ቅዱስ ጊዮርጊስ የሞተው አንተን እንደምትለውም የተገዘገዘው ለአንተ ጥቅም አለው። ቅዱስ ጳውሎስ መሞቱ አንተ በምታወራበት ልቅ በሆነ ቋንቋ መገዝገዙ ለአንተ ጥቅም አለው። ለእኛ ለሁላችንም ነው ምረ ጥቅሙ። ኦፍኮርስ እና ቃልን ቅዱሳን ለክርስቶስ ብለው ተገፍተዋል፣ ተነቅፈዋል። ለዚህ ነው ቅዱስ ጳውሎስ ስለ አንተ ቀኑን ሁሉ እንገፋለን፣ እንደሚታረሩ በጎችም ተቆጠርን እያለ የሚናገረው ለማን ነው? ለክርስቶስ ብሎ ነው። አንተ እያልክ ያለው ለክርስቶስ ብሎ መሞት እኔ አይመለከተኝም፣ ምንም ዋጋ የለውም እያልክ ያለው። ለእኔ ምንም ዋጋ የለውም እያልክ ያለው፣ ነገር ግን አለው። ትላንትን እነሱ ባይሞቱ ኖሮ፣ ትላንትን እነሱ እንደዛ አንተ የምትልበት ልቅ በሆነ ቋንቋ ባይገዘገዙ ኖሮ ዛሬ አንተ የያዝከውን መጽሐፍ ቅዱስ አታገኘውም ነበር። ተው መጽሐፍ ቅዱስን እምነቱንም አታገኘው ነበር። ቅዱስ ጴጥሮስ፣ ቅዱስ ጳውሎስ ቁልቁል ባይሰቅሉ ኖሮ በሰይ ባይሰየፉ ኖሮ ይህን አታገኝም ነበር። ኦኬ ዛሬ እጅ ላይ ያለው መጽሐፍ ለማግኘት ምን ያስፈልጋል? የእነሱ መሞት አስፈላጊ ነበር። የእነሱ መገዝገዝ አስፈላጊ ነበር። ባይሞቱ ክርስትና ዘጭካ ይቆምልህ ነበር። ክርስትና ከመረገጽ ለማጥፋት ብዙዎች ታግለዋል፣ ብዙዎች ለፍተዋል። ያለ መጥፋቱ ምክንያት ትናንተ የነበሩ አባቶች ናቸው። ትናንተ የነበሩ ሰባኪያን፣ ትናንተ የነበሩ ሰማዕታት ናቸው። ሰው አንተ ደግሞ አይመለከተኝም እኔ ምንም አረ አርገውልሃል መጽሐፍ ሰጥሁ እኮ ክርስትና ሰጥቶ ምን ያደርጉልህ። ከዚህ የበለጠ በአታከባሪ ዝም አትልም እን እንዲ በጌታ ሆ ዝም አትልም። እን በዚህ መንገድ አፍ ሲከፈት ጭንቅላት ይታያል ተባላ። እኛ ያየ ነው ያንተን ባዶ የሆነ ጭንቅላት ነው። ምን ያክል ማሰብ እንደማትችል ነው። ይው አንተ የምታስተምራቸው ሁላ ማሰብ ጭንቅላት የላቸው። ማሰብ አይችሉም። ማሰብ ይችሉም። ዮናታን ይሄን መጽሐፍ ከየት ያመጣኸው? ትናንት ቅዱስ ጳውሎስ ባይሞት ኖሮ ቅዱስ ጴጥሮስ ቁልቁል ባይሰቀል ኖሮ ከየት አመጣው ነበር ይህ መጽሐፍ ማለት ይችሉ ነበሩ። ግን አላሉ። አይደለም ቅዱስ ጊዮርጊስ አይደለም ትላልቅ፣ ሌሎች ሰማዕታት፣ ትናንትና በሊቢያ የታረዱ ሰማዕታት ራሱ መሞታቸው ለእኛ ጥቅም አለው። ለክርስቶስ ብሎ ነው። እኛም ያበረታቱናል። እነሱ እንደዚህ ሲሞቱ፣ ዱርዬ የሆኑ እንደዚህ ሲሞቱ፣ እኔስ የሚል ነገር ይጫሪብናል በእኛ ውስጥ። ለእኛም ጥቅም አለው ማለት ነው። ብታስተውሉ፣ እነዛ ነበር ካለህበት ቦታ እግዚአብሔር ነቅሎ ያወጣ ከደግርግ ጨለማ ወደሚደረግ ብርሃን ያምጣ። ለመስፈልጋለሁ ሼር ማድረግ እንዳይረሳ ለወንድማችን ኤፍሬም ቃለ ሕይወት ያሰማልን። ሁላችሁም የገባችው ኤኦቲ ሪያክት የሚ ዩቲብ ቻናል አለው ሰብስክራይብ አድርጉት ማለት እወዳለሁ። በዚህ አጋጣሚ እንግዲህ ዮናታን እንደሰማችሁት እያለው ያለው ነገር ቅዱሳን የሚሞቱት ለራሳቸው ነው፣ የእነሱ ሞት ለእኛ አይጠቅመንም እያለ ነው ያለው። ይህ ማለት የቅዱሳን ምልጃ በአጭሩ ለእኛ ምንም አያደርግልንም፣ የቅዱሳን ተጋድሎ ለእኛ ለምንም የሚጠቅመን ነገር የለም እያለ ነው ያለው። ነገር ግን ቅዱሳን ላይ ዘሎ ከመናገር ከመቀበጥ አጠር ዝም ቢትል ይሻል ነበር። ወንድማችን እንዳለው አፍ ሲከፈት ጭንቅላት ይታያል። ስለዚህ እሱ እንደዚህ መናገሩ አላዋቂነቱን ገልጦበታል ማለት ነው። ስለዚህ ቅድስት ቤተክርስቲያን ደግሞ ወንድማችን እንዳለ ነው እንደተናገረን ታስተምራለች ማለት ነው። ለራሱ ነው የተገዘገዙ። ለራሱ ነው። ይቅርታ አርጉልኝ፣ ሐዋሳም እንዲህ ብያለሁ። ወጣት ስለሚበዛ ይሄን ቃል ልጠቀመው። ጊዮርጊስ ተገረ ምንድን ነው ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ተፈጫ ይለዋል። ታዲያ ጊዮርጊስ ይህን ቃል ስጠቀም ለሀጃው ነው የተገዘገዘው፣ ለእኔ አይደለም። ለእኔ የተዋረደ አንድ ብቻ አንድ ብቻ፣ እርቃኑን በሰማይና በምድር ፊት የተንጠለጠለ አንድ ብቻ፣ ለእኔ የተገረፈ አንድ ብቻ፣ ለእኔ ደሙን ያፈሰሰ አንድ ብቻ። በጣም በሚያስደነግጥ በሚያስገርም መልኩ የሚናገሩትን የማያውቁ ለሚሰብኩት የማይጠነቀቁ የዕለት ጉርስ ከሞላላቸው እውር ድንብር ከተከተላቸው አፋቸውን የሚከፍቱ እልፎች ናቸው። ሰማዕቱ ቅዱስ ጊዮርጊስ እኮ ለሰይጣን አልገዛም ብሎ ነው ሰባት አክሊላትን የተቀናጀው። እንዳንተ ተሳድቧል መሰለኝ። ክርስቶስ መመለክ አለበት ብሎ በምድር የሚመለክ ድራጎንን እኮ ነው የጣለው ከእኔ ሌላ አምላክ አታምልክ የሚለውን አምላካዊ ቃሉን ለመሙላት፣ ለማክበር፣ ለማስከበር ሆነው በወጣትነት እድሜው ክርስቶስን የተከተለው በአንተ ባለህበት የእድሜ ማምሻ ላይ ሆኖ አይደለም። አሉባልታ አዳራሽ ውስጥ ገብቶ የሚያወራው ሰው መጽሐፍ ቅዱስ ይዞ እንዴት ነው የሚሳደበው? እንዴት ነው ቅዱሳኑን የሚያዋርደው? እኔ ለመቀደስ እኔ ጻድቅ ነኝ ጸድቅ ያለው የሚል ራሱን ጻድቅ ብሎ የሚያስብ ከጎኑ ያለውን እንዴ፣ እርግጥ ነው እርግጥ ነው በእናንተ ቤት በእናንተ አስተምሮ ክብር የለም፣ ብር ብቻ አይተናል። ጥሩ ሱፍ ካልለበሳችሁ ከፊት አትቀመጡም የሚል ጥሩ የለበሳችሁ ወደፊት ኑ፣ የአንድ ሚሊዮን ብር እራት የምትበሉ የሚባል አሁን ከዝንብ ማር አይጠበቅም። ግን ወዳጄ፣ አንተ አስተምሮን እንድታስተካክል ሳይሆን አንተን የሚያስተካክል ሕግ ያለባት ሀገር፣ ብትሆንም ሕግን የሚያጣምሙ ሰዎች ጋር ስላለ ጀምበር ይጠልቅባቸዋል። ከፖለቲካ ጋር የሚከስም ሀሳቦች ጊዜ ይፈቷል። ግድ የለም። ምንድን ነው ጎርጊስ ተሰነጠቀ ተገዘገዘ። ለራሱ ነው የተገዘገዘው፣ ለራሱ ነው። ይቅርታ አርጉልኝ። ሀዋሳም እንዲህ ብያሉ። ወጣት ስለሚበዛ ይሄንን ቃል ልጠቀሙ። ጊዮርጊስ ተገረ ምንድን ነው ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ። የተወዳችሁ ኦርቶዶክሳውያን ይህንን መረጃ በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ሪፖስት አድርጎ ለዮናታንም ለመሰሎቹም እንዲደርስ ማለት ነው። እንደተከታተለ ነው። ፓስተር ዮናታን ማነው? አገልጋይ ዮናታን ዛሬም የእናት ቤተክርስቲያንን ጉዳይ ጉዳዩ ብሎ ይዞታል። እንግዲህ አስቀድሞ በታላቁ አባት በሰማቱ መርቆሪዎስ በጻድቁ አባታችን በአቡነ ተክለ ሃይማኖት ነበረ ሲናገር የነበረው፣ በሜታችን ታምረ ማርያም ላይም ሲጮህ ነበረ። አሁን ደግሞ ሊቀ ሰማዕታት ቅዱስ ጊዮርጊስን መንካት ጀምሯል። እንግዲህ ሌላ ነገር ማለት ሌላ አጀንዳ፣ ሌላ ርዕስ መሆን ፈልጓል። እንደምናስታውሰው የቅዱስ ሲኖዶስ ምልዓተ ጉባኤ ሲደርስ ነው የሚጮኸው። 2015 ላይ እንደተከታተልነው ታምረ ማርያምን ገር ለአቡነ ተክለ ሃይማኖትን ይያዘ ገር ለአቡነ ዘራብሩክን ይያዘ ሲጮ ሲፎክር ነበረ። ልክ የቅዱስ ሲኖዶስ ምልአተ ጉባኤ ሲደርስ ማለት ነው። አሁን አጀንዳ ተቀባይ ይመስላል ሰውየው፣ ዝም ብዬ ሳስበው። አሁን ደግሞ የታላቁን ሰማዕት የቅዱስ ጊዮርጊስን ጉዳይ ይዞ መናገር መጮህ ጀምሯል። የእሱን የምናስተጋባ ወደን አይደለም። እሱ እኛን ካልነካ መኖር አይችልም። ምንም በቃ ፕሮቴስታንቲዝም የሚባለው አሁን አሁን የተረዳ ያለት ምንድነው ኦርቶዶክስን ካልነኩ መቆም አይችሉም አንድም ቀን መጽሐፍ ቅዱስ ጠቅሶ ያስተማረ ሁላ አይመስለኝ፣ የሚያውቅ ሁላ አይመስለኝ፣ እውነት ለመናገር ለምን ካላችሁኝ፣ ካላማ ካልተናገረ ካልጮኸ የሆነ ነገር ካላለ ካልነካካ ተደማጭነት እንደሌለው ስለሚያቅ ቅዱሳንን፣ ጻድቃንን፣ እመቤታችንን ሁሉንም መናገር መነካካት ጀምሯል። እና ይሄ ነው ያለው እውነት። አሁንም ርዕሰ ጉዳይ ለመሆን ነው። እኛ ግን ትኩረት እንኳን አንሰጠውም። ይህንን መረጃ የምናጋራው ደግሞ እንዲህ አይነት የህፃን ልጅ ሀሳብ እንደው ቢያንስ አድጋል፣ ፂም አውጥታል፣ ልጅ ወልዳል። እንደ ልጅ እንደ አባትነት አስብ የሚል መልእክት ለማድረስ ነው። እንደ ትልቅነት ቢያስብ ብለን ነው። የራሱን በራሱ በቂ ነው። የራሱን በራሱ ማስተማር ይችላል። ሌላውም ቤተ እምነት መንካት ግን ቢወርድ እንጂ ከፍ ስለማያደርገው እንድታደርሱልኝ ስለምፈልግ ነው። ፕሮቴስታንት እምነት ተከታዮች ኦርቶዶክስን ማክበርና መውደድ የምርጫ ጉዳይ ሳይሆን ግዴታችሁ ነው። ቤተ ክርስቲያን በኢትዮጵያ ውስጥ ትልቅ አሻራ አኑራለች። ከነ ክብሯ እንድትቀጥል እንፈልጋለን። ኦኬ እንግዲህ እንደሚታወቀው ዘንዶው ተቆጥቷል። ዮናታን ለሰማችሁት፣ በእንደዚህ አይነት መልኩ ቅዱስ ጊዮርጊስን ለመተቸት ከዚህ ቀደም አቡነ ተክለ ሃይማኖትን ነበረ ሲናገር የነበረው አሁን ደግሞ ወደ ቅዱስ ጊዮርጊስ በመምጣት የቅዱስ ጊዮርጊስን ስም ዝቅ ለማድረግ ሞክሯል። ነገር ግን እግዚአብሔር አክብሯቸዋል፣ ምንም ማድረግ አይቻልም። ሁላችሁም እየገባችሁ ኮመንት ላይ ስለ ቅዱስ ጊዮርጊስ ያላችሁን ክብር ግለጹ። ቅዱስ ጊዮርጊስ አባቴ ያላቸው ኮመንትን አጥለቅልቁልኝ ማለት እወዳለሁ። ሲቀጥል ደግሞ ፕሮቴስታንቲዝም በኦርቶዶክስ ላይ ተለጥፎ ያለ ቤተ እምነት ስለሆነ ስለ ኦርቶዶክስ ካልተናገረ ወንጌል የሰበኩ ስለማይመስላቸው ሁልጊዜ ኦርቶዶክስን እንዲያነሱ ሆነዋል ማለት ነው። ስለዚህ እኛ ኦርቶዶክሳውያን ደግሞ እንደዚህ ያለ ነገር ስንሰማ ዝም ማለት የለብንም። እግር በእግር እየተከታተልን አፋቸው ማዘጋት የእኛ የኦርቶዶክሳውያን ግዴታ ነው ማለት ነው።

ያው መጨረሻውን ስለምታውቁት መጨረሻውን ማየት አይጠበቅባችሁም። ምንድን ነው አንድ ነገር ማወቅ ያለባችሁ፣ መቤታችን ቅድስት ድንግል ማርያም ክብር ይግባትና በአዳራሽ ውስጥ ምን ታደርጋለች? ልጇ ማይወደስበት፣ ልጇ ማይከብርበት፣ ስርዓቱ የልጇ ስርዓት የቤተ ክርስቲያን ስርዓት ማይከበርበት፣ እግዚአብሔር ማያስደስተው ቦታ ምን ታደርጋለች? አታደርግም። በዓለማዊ ቦታ እናታችን ቅድስት ድንግል ማርያም ትገኛለች በእንዲህ አይነት የአምልኮ ስፍራ ትገኛለች ብላችሁ እንዳታስቡ። ምክንያቱም ክርስቶስ አምላክ ምንድን ያለው ከእኔ ከአምላክ በቀል ሌላ አምላክ አታምልክ ነው። ጌኛና የኢየሱ የእነሱ ደግሞ አምላክ ኢየሱስ ክርስቶስ የምንለው በጣም ሰፊ አስተምህሮ ልዩነቶች እንዳለ ሁላችንም የምናውቀው ነው። መቤታችን በእንዲህ አይነት ቦታ ልትገኝም አትችልም። የተፈለገው ግን እነሱ ለማስተላለፍ የፈለጉት ነገር ምንድን ነው መቤታችን እየጠራችሁ ምንም አታደርግም ካጋንንት ስርዓት እንኳን ነጻ አታወጣም፣ በኢየሱስ ክርስቶስ ስም። አዎ በኢየሱስ ክርስቶስ ስም እኮ ነው አጋንንት የሚወጣው። እኛ በኢየሱስ ክርስቶስ ላይ እኮ አምላክ እንደሆነ አዳኝ እንደሆነ ፈራጅ እንደሆነ ገዢ እንደሆነ የነገስታት ሁሉ ንጉስ እንደሆነ የአማልክት ሁሉ አምላክ እንደሆነ እናምናለን። የዚህ አምላክ እናት ደግሞ ድንግል ማርያም ናት። ይህንን የወለደች ለመላእክቱ ስልጣን የሰጠ ለቅዱሳኑ ለሐዋርያቱ ለጻርቃኑ ስልጣን የሰጠ ለድንግል ማርያም አጋንንት በስሟ እንዳይወጣ ስልጣን አይሰጥም ብለው ማሰብ ራሱ ብዙም የሚያግባባ አይመስለንም። ዞሮ ግን ለእኛ እናታችን ቅድስት ድንግል ማርያም በመስቀሉ ስር የተሰጠችን ስጦታችን፣ አማላጃችን፣ ከአምላክ ዘንድ ጸሎታችንን የምታደርስ ንጽሕት ቅድስት ድንግል ማርያም መመኪያችን ናት። ይሄንን ወቁ ወላዲታ አምላክ እናታችሁ የሆነች መቤቴ እያላችሁ ጻፉ። ይህን ያህል ግን ስሟን ለማጥፋት ይህን ያህል ግን መቤታችን ላይ ሌላ ነገር ከማድረግ በሌላ ወንጌልን ብትሰብኩ የተሻለ ነው ብዬ አስባለሁ። አመሰግናለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ሶስቱ ሊቃነ ጳጳሳት ወደ ሀገር እንዲገቡ ፍቃድ ባገኙበት መሰረት ዛሬ ማለዳ ወደ ሀገር ቤት ገብቷል። ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴፍሎስ እንዲሁም ብፁዕ አቡነ ያዕቆብ ወደ ሀገር ቤት ዛሬ ማለዳ መግባታቸውን ኢዮት ሲንጠቅሶ ሚዲያዎች እየዘገቡ ይገኛሉ። በቦሌ አየር መንገድ ማረፊያም ብዙ ሊቃነ ጳጳሳት ተገኝተው የተቀበሏቸው ሲሆን ብፁዕ አቡነ አብርሃም የቤተ ክህነት ዋና ስራ አስኪያጅ እንዲሁም ሌሎች ሊቃነ ጳጳሳት በተገኙበት አቀባበል ተደርጎላቸዋል። እንኳን ወደ አገራችሁ በሰላም ገባችሁም ተብሏል። ሰናይ ቀን ተመኘሁ። ሁለተኛው ሰርፕራይዝ ዜናችን ደግሞ ይህ ነው። እንኳን ደሳላችሁ ማለት እወዳለሁ። ኦርቶዶክሳዊያን ብፁዓን አባቶቻችን ሊቃነ ጳጳሳት በትናንትናው እለት ከሀገር አሜሪካ ወደ ሀገራቸው ገብተዋል ማለት ነው። እኚህም አባት ከዚህ ቀደም ወደ ኢትዮጵያ እንዳይመጡ ተከልክለው የነበሩ ሊቃነ ጳጳሳት ናቸው። ሶስቱ ሊቃነ ጳጳሳት ወደ ሀገራችን ገብተዋል። ሁላችሁም ኮመንት የገባችሁ እንኳን በደህና መጣችሁልን ይሰጡ እያላቸው ስሜታችሁን ግለጽላቸው። ገድላትን እኔ ይቀበላለሁ። ገድላትን የምቀበለው ምን ሲሆን መሰለ፣ ከክርስቶስ ደም ጋር እኩል ካልሆነ ምን ችግር አለም። ተክለ ሃይማኖት ለወንጌል የከፈሉትን ዋጋ ብቀበል ምን ችግር? እኔ ባልቀበለው ሰማይ ከተቀበለው ምድራው ችግሩ እኔ ጉዳዩ የክርስቶስ ደም ጋር እኩል አይሁን እንጂ ስለ ሃይማኖታቸው የተጋደሉትን ስለ ክርስትና የከፈሉትን ዋጋ እኔ ዲናይ በማድረግ እኔ አልከብርም። ከቻልኩ የእነሱን ፈለግ ተከትዬ በአግባቡ እንድኖረው ክርስትና እንድኖረው ህይወት ስለሆነ። ነገር ግን የማንም ገድል ከክርስቶስ ኢየሱስ የደሞ አጋጋ እኩል ከሆነ ነው የምጣለው። ከዛ በተረፈ ምንም መገድላት ድርሳናት ውስጥ ከክርስቶስ ኢየሱስ የማዳን ስራ ጋር እና ከክርስቶስ ኢየሱስ በቀራንዮ ላይ ከፈሰሰው ከዛ ውድ ደም ጋር የሚወዳደር ገድል ካለ እኔም አልቀበልም፣ እኔም አልቀበል ያ ካልሆነ ምን የአቡነ ተክለ ሃይማኖትም ገድል ከክርስቶስ የማዳን ስራ ደም ጋር እኩል ተደርጎ ሊነገርም አይችልምም። የተነገረበትን ቦታ አካለ ምስትም እኮ እሱን ነው ዳስዋረ ካልኩ። አሁን በገድል ጉዳይ ከእናንተ ጋር የምጣላው የለኝም። ለምን ካለና ከተጋጨ አይሆንም። እናንተም ደግሞ እግዚአብሔር ባርካችሁ አንቀበልም ብላችኋል። እንደሱ ካልሆነ እኔ ከእናንተ ጋር የሚያጠለኝ እኔ እኮ ከእናንተ ጋር የሚለያየኝ በክርስቶስ ኢየሱስ በመስቀሉ ስራ ሌላ ተጨማሪና ከእሱ ጋር የሚወዳደር እኩላቻ አለ ካላችሁን እኮ የሚያጋጨ እንጂ ከዛ በተፈያጠላን ያለው ምን መሰለ ሶፊ እሱ አይደለም የተቤዠን ክርስቶስ ኢየሱስ እንደሆነ ሁለታችንም አምነናል። አለ ስ ብቻውን በመስቀል የተሰቀለ እሱ ነው። የኢየሱስ ክርስቶስን የማዳን ስራ እናገኛለን ብለን የምናስተምርበት የመዳን ትምህርት ነው። እኔ እናንተን እኮ የለየን ሶፊ አንተ በእምነቴ ብቻ ነው የማገኘው አልኩ። መጽሐፍ ቅዱስ ባያቆም ባያቆሜን ትምህርት እንግዳ ትምህርት አለ ቢሆን አይ አላልንም እኛ የምኛየው ይ በነገራችን ላይ እኔ ለምሳሌ መዳን፣ አንድ ሰው ከዳነ እስከ መጨረሻው ይድናል ብዬ የማምን አደለውም። የኔ አስተምሮ የማምነው ሰው እንደ ክርስትና ህይወት ካልኖረ ይቆረጣል፣ ይጠፋል ብዬ የገላታ መጽሐፍ ምዕራፍ አምስት ቁጥር አንድ ላይ ሲናገር ቆይ፣ አዳምጣ። ከአንድ ወደ አንዱ አንዝለላ። እሺ፣ ቀጥል። እኔ ማምነው እነዚህ እንደነዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። አይወርሱም በቃ የእግዚአብሔር ቃል አራት ነጥብ ባደረገበት ጉዳይ እኔ የማመቻምቸው ነገር የለም። እኔ የእግዚአብሔርን ህይወት ሰጪም ነሺም አደለው። መጽሐፍ ቅዱስ ለሰጠው ሰጡታል፣ ለሌለው የለው። ምን ላድርግ? እኔ ከዛ በተረፈ ግን ዶክትሪን ላይ ዶግማ ላይ ግን እንደዚህ በሁለት ደቂቃ እየተነጋገር የምትሰራው ስራ አይደለም። ማንበብ ይፈልጋል፣ መጠየቅ ይፈልጋል፣ ቁጭ ብለመነጋገር ይፈልጋል። አለቀ ገብቷል ዝም ብለህ እንደው ጉጭ አልፋ ንግግር ሳንሄድ ያንተ ንግግር ገብቶኛል። እስከ ግን ያልመለስክልኝ ነገር አንድ ነገር አለ፣ ያነሳሁት ጉዳይ እኔ አሁን ሰ ጌታ አይመልስልህ፣ በቃ ጌታ ይመልስልህ፣ አንብብ፣ ጸልይ። እኔ ሁሉንም መለሰልህ። ምን ይሄ አይነት አረዳድ ምንድን ነው? ስለ ጥምቀት ተጠማቅ፣ በቃ እኔም ተጠምቅ፣ ያለው ያድናል ይውል እኔ በምረዳው መረዳት ጥምቀት ስጠመቅ ከሞቱ ጋር መሞትን ከመነሳቱ ጋር መነሳትን እሱን ተምሳሌ ታድርጌ ተጠምቅ ያለው አለቀ። አንተ ደሞረምታረግ ነው ማርቆስ ላነበው ምን እና ለመሞት ነው። በጣም ጥሩ ጥምቀት ያደናል ብለህ ካመንክማ ፓስተር ስነ ምግባር አያስፈልግም ስንነጋገር የምናወራው የእግዚአብሔር ቃል እኮ ነው እኮ ታዲያ ምን ላድርግ ታዲያ እና የማየውን ጥያቄ ነው አምጠይቀኝ ልደት ስነ ምግባር ደግሞ ምንድነ እንደውም እረፍ አንተ በቃ እንደውም እረፍ ስነ ምግባር ምናምን የምትለው አንተ እንዴት አለ መሰለህ ምን አለ መሰለህ ስላልክ? አንተ ስነ ምግባር ያለ እኔ ደግሞ ለምን ለምን ስላልኩ ምግባር የሌለ ልታደርግ ነው አደለ እኔ እያልቅ ያለሁት ምን መሰለህ ታዲያ ለመሞት ነው አይባልም። ማሶፍ ታዲያ ለመዳን ነው ብለህ ለምን ጠይቀኛለህ? ታዲያ ተጠማ አብዛኛው ጴንጤ ጥምቀት አያድንም ብሎ ሽንጡን ገጥሮ ስለሚከራከር እኮ ነው። አዳምጣ። ሁሉም ጴንጤ ተጠምቋል። ያልተጠመቀ ጴንጤ የለም። እሱ ጉዳያችን፣ ሁሉም ተጠምቋል። አልተጠመቀም ሳይሆን ለምንድን ነው የተጠመቁት? ለመዳን ነው ወይስ ጀስ ለመተባበር ብቻ ነው? ጠይቃቸው፣ ለምንድን ነው በላቸው። እኔ ጴንጤን ወክላለሁ እስከ ከዛ ተነስቼ ነው። ጴንጤን ደሞ እኔ እኔ ጴንጤ አይደለሁም ጴንጤ አይደለሁም። እኔ ክርስትያን ክርስትያን። የት ነው እብረት የምታደርገው ከእግዚአብሔር ጋር ምድር ባለችው ቸርች? የት ነው የምትሄደው? ምን አገባህ አንተ። የት ነው የምትሄደው ብዬ ያለው እኔ ብትለኝ መልስልሀለሁ። በቃ እኔ ደግሞ አልመልስልህም። ለምን እነግርሀለሁ? ምን ልታጠቃኝ ቢሆንስ። እዚህ ነው የምሄደው፣ እዚህ ነው የምሄደው ብለህ ምን ልታደርገኝ እንደሆነ ምን አውቃለሁ። አንተን ሥራ ፈቶም ያጠቃሰው አለ አይታወቅም፣ አይታወቅም። በም እስኪ ንገረኝ እኔ የሚሄድበት ልንገር ኦኬ እንግዲህ ያው ፓስተር ሶፊ ሁላችሁም ታቆታላችሁ ብዬ አስባለሁኝ ነገር ግን ትንሽ ጸባዊ ከብዳል የሆነ ትንሽ ፓወር ይጠቀማል። በጣም ፓወር ይጠቀማል። ብቻ እንደዚህም ሆኖ ግን ከነ ፓስተር ዮናታን መቶ ፐርሰንት ይሻላል ብዬ አስባለሁ። ለምን ትክክለኛ የሆነውን የኦርቶዶክስን አስተምሮ በእንደዚህ አይነት ሁኔታ ቢሆን ራሱ ለመማር ጠጋ ብሎ ከወንድሞቻችን ጋር እየቀሰመ ነው ያለው። ስለ ገድላት ደግሞ በእንደዚህ አይነት መልኩ እየመሰከረ ነው ያለው። ታዲያ እንደዚህ ነው የሚያስፈልገው። ያላወቁትን ማወቅ ነው እንጂ ዝም ብሎ እየመጡ እንደ ፓስተር ዮናታን ቅዱስ ገብርኤል እንደዚህ ነው እንደዚህ ነው እያሉ አለባልታ እያወሩ ስተው ሰው ከሚያስጡ፣ ትክክለኛኖችን የቅድስት ቤተክርስቲያን እንደው ብትማሩ ምን አለ። ይህ ቪዲዮ ተመልከቱትና እዛ ላይ ሀሳብ እንሰጣለን። እስቲ ቪዲዮ እንይት። ከናዝሬት አራት መቶ ሺህ ብር ምን አርግ ተብለን የገባው በቃ ቤተሰቡ ንብረቱ እንዲወድምበት። አሁን ላይ እንግዲህ የመፈወዝ ጸጋ በትውውቅና ወይም ደግሞ በዝምድና ወይም ደግሞ በመውለድ ጭምር ጸጋው እየተላለፈ ይገኛል። እንደ ቤተክርስቲያን አስተምሮ ሳይሆን እንደ አጥማቂዎቹ አስተምሮ ማለት ነው። ይህ ሰው እንደምታውቁት ከዚህ በፊት ባለማዊ ህይወት ነበር። ከዛ ተመለስኩ አለ። በመመለሱ በጣም ደስ የሚለን ነገር ነው። በመንፈሳዊ ህይወት ውስጥ ሆኖ ገና ሳይቆይ የአጥማቂ አጥማቂ ተከታይ ሆኖ እነሱን ሲደግፍ እነሱ ሲያሞግስ ነበር። እኛ እንቃወሙም ደግሞ እሱ ሲቃወም ነበር። ነገ ከነገ ወዲያ ፈውስ የሚለው ነገር እንደሚጀምር እኔ እንደኔ በጣም እርግጠኛ ነበርኩ። ይሄ ሰው በቤተክርስቲያን ገንዘብም ጉዳይ በህግ ደረጃ ተጠርጥሮ ታስሮ ነበር። አሁን ይሄ ሰው ወጥቶ ምን አለ ፈዋሽ ነኝ አለ። በምን ማስረጃ ሲባል ቅዱስ ሚካኤል መጥቶ ነግሮኛል፣ መፈወስ ትችላለህ ብሎኛል ስለዚህ ነው መፈውሰው አለ። ሰዎች ደግሞ እንዲያምኑት ደግሞ ፈውሱን ያደረገው በቤተክርስቲያን ግቢ ውስጥና በአውደ ምህረት ላይ ነው። ይህን ነገር ብዙ ኦርቶዶክሳያን ሳዩት ቅር የተሰኙ አሉ። አንዳንድ የዋህ ኦርቶዶክሳውያን ደግሞ የዚህ አባት መገኘ የት ነው እያሉ እያበዱ ወይም ደግሞ እየዞሩ ይገኛሉ። እንደዚህ አይነት ስርዓት በቤተክርስቲያን የለም። በትውውቅ የሚመጣ የእግዚአብሔር ጸጋ የለም። ለመፈወስ ክህነት ያስፈልጋል። መብቃት ያስፈልጋል። ከዛ ውጪ አጥማቂ ስላወቃችሁ ወይም ደግሞ ስለደገፋችሁ እነሱን ቲፎዞ ስላረጋችሁ የሚመጣ የፈውስ ስርዓት የለም። እንደዚህ አይነት ስርዓቶች የሚሰሩት እንዴት እንደሆነ እናውቃለን። በመጥፎ መንፈስ አሰራር ሌላኛው መጥፎ መንፈስ እየወጣ ይገኛል። ብዙ ኦርቶዶክሳያን ግራ የገባቸው ነገር እንዴት የቤተክርስቲያን አስተዳዳሪዎች ፈቀዱ እውነት ባይሆን ኖሮ ይላሉ። ነገር ግን እውነት ስለሆነ አይደል። አንዳንድ የቤተክርስቲያን አስተዳዳሪዎች አሉ። ሁሉንም ማለት አይደለም። አንዳንዶቹ ገንዘብ ሲፈልጉ እንደነዚህ አጥማቂ ነን የሚሉ የሐሰት ሰዎችን ወደ ቤተክርስቲያን ያመጣሉ። ቤተክርስቲያን ውስጥ ከገቡላቸው በኋላ እነሱ ፍለጋ ደግሞ የሚመጣ የዋ ኦርቶዶክሲያን አለ። ያኔ ገንዘቡን ይሰጣል ማለት ነው። ስለዚህ እነሱም ኪስ ሞላ፣ አጥማቂውም ኪሱ ሞላ፣ ቤተክርስቲያኑ ደግሞ በደንብ መምህራንን አገኘ ብለው የሚቀመጡ ሰዎች አሉ። በዚህ የተነሳ ነው እንደዚህ አይነት ስርዓት አልበኝነት እየመጣ ያለ። ከሜዳ ተነስቶ የሚሰጥ አንዳችም የእግዚአብሔር ጸጋ የለም። እግዚአብሔር ፍትሐ አምላክ ነው፣ በድካም በጾም በጸሎት እንጂ ከሜዳ የተነሳ ወይም ደግሞ ሶሻል ሚዲያ ላይ ቁጭ ብለን እገሌ የሚባለውን አጥማቂ ስለደገፍን የሚሰጠን አንዳችም ብቃት የለም፣ አንዳችም ጸጋ የለም። ስለዚህ ኦርቶዶክሲያን እባካችሁ፣ እባካችሁ የመጣው ሁሉ እናንተ ነው የጫናችሁ። የመጣው ሁሉ እፈውሳቸዋለሁ እያለ ሌላ ችግር አይፍጠርባችሁ። ዛሬም ቢሆን ነገም ቢሆን እግዚአብሔርና ቤተክርስቲያንን ለመስማት ጆሯችንን ዝግጁና አድርግ። ይህም ሲሆን እሱ የሚከተላቸው አጥማቂ ነን የሚሉት ሁሉ ሐሰተኛ ሰዎች ናቸውና ራሳቸውን ከእንደነዚህ አይነት ወንበዴና